2025 ሀብታም ኢትዮጵያውያን ግለሰቦችና ስኬታማው ካምፓኒያቸው በሀገራችን ኢትዮጵያ በርካታ የተለያዩ አስገራሚ ሀብታምና ግዙፍ ስኬታማ ካምፓኒዎች ይገኛሉ። እነዚህ ድርጅቶችም ለበርካቶች የስራ እድልን ከመፍጠርን ባለፈ ለሀገራችን እድገት የበኩላቸውን ከፍተኛ ሚና እየተወጡም የሚገኙ ናቸው። ታዲያ እነዚህ ኩባንያዎች ከፍተኛ ትርፍ የሚያገኙ ብቻም ሳይሆን ፍትሃዊ የግብር ድርሻቸውን በመክፈል ለሀገሪቷ ልማት አስተዋጽኦ የሚያደርጉም ጭምር ናቸው። እኚህ የ2025 ሀብታም ካምፓኒዎች በተለያዩ የስራ ዘርፎች ተሰማርተው የሚገኙ ሲሆን እኚህም ላብነት ብንመለከት በኮንስትራክሽኑ ዘርፍ በማዕድን በግብርና ዘርፍና በመሳሰሉ ላይ የሚገኙ ናቸው። ኢትዮጵያ ባለም ፈጣን ኢኮኖሚ እያስመዘገበች ያለች ሀገር በመሆና ለዓለም አቀፉ የንግድ ልውውጥ ጠቃሚ ማከል ለመሆን እየተጋች ትገኛለች። በዚህም ከቅርብ ጊዜ ጀምሮ ለሀገር የሚጠቅሙ ትልልቅ ካምፓኒዎች ብቅ ብቅ እያሉ ናቸው። ታዲያኛው በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች የምናደርሰው በዘንድሮ አመት 25 ከፍተኛ እድገት እያስመዘገቡ አምስት ትልልቅ የሀገራችን ካምፓኒዎችና ስለ ካምፓኒዎቹ ባለቤት የተለያዩ አስገራሚ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳዱያል። ወደ መረጃው ወሰናችሁ፣ አምስተኛ የምስራቅ አፍሪካ ሆልዲንግ አክሲዮን ማህበር መጀመሪያ በዚህ ዝርዝር በአምስተኛ ደረጃ ላይ የምናገኘው የሀገራችን ኢትዮጵያ የዘንድሮ ሀያም ስኬታማ ካምፓኒ የምስራቅ አፍሪካ ሆልዲንግ አክሲዮን ማህበር ነው። ይህ ግዙፍ ካምፓኒ በኢትዮጵያ ውስጥ በትልልቅ የቢዝነስ ዘርፎች ላይ የሚንቀሳቀስ ኩባንያ ሲሆን ለአብነትም ካምፓኒው ተንቀሳቃሽ የፍጆታ እቃዎችን በማምረት በማተምና በማሸግ፣ በግብርና፣ በትራንስፖርት፣ በአግሮ ማቀነባበሪያ፣ በሲሚንቶ ምርት፣ በሪል ስቴት በ ከሰልማድን በቡና ኤክስፖርትና ቡና ማብሰያን ጨምሮ በበርካታ የስራ ዘርፎች በርካቶችን ቀጥሮ የሚያሰራ ትልቅ የሀገራችን ካምፓኒ ነው። በተጨማሪም ደግሞ ኩባንያው እህት ኩባንያዎችን ያቀፈ ነው። የዚህ ግዙፍ ካምፓኒ ባለቤት አቶ ቡዛዮ ተክለ ቢዘኑ ሲሆኑ እኚህ ግለሰብ በሀገራችን ኢትዮጵያ ቢሊዮነር ከሚባሉት ግለሰቦች መካከል አንዱ መሆናቸውም ይነገርላቸዋል። እኚህ ግለሰብ ከዚህ ካምፓኒ በተጨማሪም የተለያዩ ካምፓኒዎችን የሚያስተዳድሩ ሲሆን እኚ ካምፓኒዎቻቸውም ቢዘኑ ኢንቨስትመንት ፒኤልሲ፣ ኢስት አፍሪካን አግሪ ቢዝነስ፣ ኮስማር ኢስት አፍሪካ ቢዝነስ ኃላፊነቱ የተወሰነ የግል ማህበር፣ ኢስት አፍሪካን ግሩፕና ሌሎችም በርካታ ካምፓኒዎች እንደሚያስተዳድሩ ይነገርላቸዋል። በመሆኑ ታዲያ እኚህ የሀገራችን ቢሊዮነር በሀገራችን ኢትዮጵያ በተለያዩ አካባቢዎች ከ21 በላይ ቅርንጫፎች እንዳላቸውም ይነገርላቸዋል። አራተኛ ኢንጂነር እስክንድር ዘውዴና ኃላፊነቱ የተወሰነ የግል ማህበር። በመቀጠል በዚህ ዝርዝር በአራተኛ ደረጃ ላይ የምናገኘው የሀገራችን ኢትዮጵያ ሀብታም ግለሰብና ስኬታማው ካምፓኒ ኢንጂነር እስክንድር ዘውዴና ኃላፊነቱ የተወሰነ የግል ማህበር ካምፓኒ ነው። በዋናነት ይህ የኢንጂነር እስክንድር ድርጅት የሆነው የሀገራችን ግዙፍ ካምፓኒ ኢትዮጵያ ውስጥ ከመከፈቱ በፊት በጀርመን ሀገር ተከፍቶ ካምፓኒው እጅግ በጣም ውጤታማ መሆኑም ይነገርለታል። በመቀጠል ኩባንያው በሀገራችን ኢትዮጵያ ቅርንጫፎቹን በማስፋፋት ድርጅቱ ለሀገራችን ኢትዮጵያ ኩራት የሆኑ በርካታ የተለያዩ ግዙፍ የመንገድ ድልድይና የተለያዩ የሀገራችን ትልልቅ ሜጋ ፕሮጀክቶችን አማካሪ በመሆን ሰርተዋል። በዚህም ካምፓኒው በተለያየ ጊዜ በሰራ ቸው አስደናቂ ስራዎች በርካታ ሽልማቶችንና እውቅናዎችን አግኝቷል። እኚህ የሀገራችን ባለሀብት ኢትዮጵያ ያሉኝ ከምትላቸው ጎበዝ ኢንጂነሮችና ባለሀብቶች መካከል አንዱ መሆናቸውም ይነገራል። ባለሀብቱ አሁን ላይ በድርጅቶቻቸው ስር በርካታ ቁጥር ያላቸውን ሰራተኞች ቀጥረው ዘመን ተሻጋሪ የሆኑ ግንባታዎችን በማሰራት ላይ ይገኛሉ። ሶስተኛ ተክለ ብርሃን አምባየ ኮንስትራክሽን ፒኤልሲ በመቀጠል በዚህ ዝር በሶስተኛ ደረጃ ላይ የምናገኘው የሀገራችን ሀብታምና ስኬታማው ድርጅት ከተቋቋመ 23 ዓመታትን ያስቆጠረው ተክለብርሃን አምባይ ኮንስትራክሽን ፒኤልሲ የተሰኘው ግዙፍ ካምፓኒ ነው። እኚህ ባለ ሀብት ይህን ድርጅት ሲከፍቱ በወቅቱ በአምስት ሺህ ብር መነሻ ካፒታል መሆኑም ይነገራል። ዛሬ ላይ ታዲያ ይህ የሀገራችን ኢትዮጵያ ሶስተኛው ስኬታማው ግዙፍ ካምፓኒ በሀገራችን ከሶስት ሺህ በላይ ሰራተኞችን ቀጥሮ ትልልቅ ሜጋ ፕሮጀክቶችን በማሰራት ላይ ይገኛል። በተጨማሪም ባለ ሀብቱ የሚታወቀው በመሀል ቦሌ የሚገኘው ኤድና ሞል ህንፃን ጨምሮ በከተማችን አዲስ አበባ በርካታ ትልቅ ህንፃዎችን ገንብተው ለበርካቶች የስራ እድልን የፈጠሩ ሲሆ ሲሆን እንዲሁም ደግሞ ለመዲናችን ገጽታም ትልቅ አስተዋጽኦ አበርክተዋል። ተክለ ብርሃን አምባዬ በሀገራችን የኢንዱስትሪ መሪና የኢትዮጵያ ቢሊዮነር ግለሰብ ናቸው። ሁለተኛ አምቦ ሚኒራል ወተር ኤስኤቢ ሚለር፣ ሳውዝ ዊስት ኢነርጂ ይህ የሀገራችን ትልቁና ስኬታማው ካምፓኒ የቱጃሩ ቴዎድሮስ አሸናፊ ድርጅት ሲሆን ግለሰቡ በ1969 ዓ.ም የተወለደ ከፍተኛ የትምህርት ደረጃ ያለውና በኢትዮጵያ ኢነርጂ ዘርፍ ከፍተኛ ለውጥ ያመጣ ትልቅ ባለሀብት ነው። ከኮሎምቢያ ዩኒቨርሲቲ በኢኮኖሚክስ የተመረቁና በዓለም አቀፍ ታዋቂው የሀርቫርድ ቢዝነስ ትምህርት ቤት ምሩቅ የሆኑት አቶ ቴድሮስ በዓለም አቀፍ የቢዝነስ መንገዶች የተካኑ እውቀታቸውን ወደ ሀገራቸው ኢትዮጵያ ይዘው የተመለሱና እየሰሩበት የሚገኙ ናቸው። ግለሰቡ በምዕራብ ሀገራትም በርካታ ቢዝነሶችን በማንቀሳቀስ ላይ ይገኛሉ። በዚህም ባለሀብቱ በዓለም አቀፍ ደረጃም ትልልቅ ሽልማቶችን ወስደዋል። በተጨማሪም ደግሞ አቶ ቴድሮስ አሸናፊ የኮሎምቢያ ዩኒቨርሲቲ የአፍሪካ ማዕከል አማካሪ ቦርድ፣ የአትላንቲክ ካውንስል ኢንተርናሽናል የኒውዮርክ ኢስት ዌስት ኢንስቲትዩት ኢኒሽቲቭ ፎር ግሎባል ልማትና የወጣት ግሎባል መሪ አሸናፊም ነበሩ። በሀገራችን ኢትዮጵያን በርካታ ቅርንጫፎችን በመክፈት ለሀገራችን ኢትዮጵያ ሁለታ በመዋል ላይ ይገኛሉ። አንደኛ በላይነህ ክንዴ አስመጪና ላኪ መጨረሻም በዚህ ዝር በአንደኛ ደረጃ ላይ የምናገኘውና የዘንድሮ አመት ስኬታማው የሀገራችን ትልቁ ካምፓኒ በላይነህ ክንዴ አስመጪና ላኪ ኩባንያ ነው። በላይነህ ክንዴ ግሩፕ በኢትዮጵያ በከፍተኛ ፍጥነት እያደጉ ካሉና ውጤታማ ከሆኑ የግል የንግድ ድርጅቶች አንዱ ነው። ይህ ትልቅ ካምፓኒ በ2005 ዓ ም በ300 ሺ ብር ካፒታል የተቋቋመ ሲሆን ከዚያን ጊዜ ጀምሮ ካምፓኒው ወደ ሀብትነት ጉዞ ጀምሯል። ካምፓኒው ከ6 ሺ በላይ በላይ ሰራተኞችን ያቀፈ ሲሆን ከ15 በላይ ድርጅቶችን አቋቁሟል። ካምፓኒው በዋነኝነት ዘይትና ሌሎች ተመሳሳይ ምርቶችን ወደ ውጭ በመላክ ላይ የተሰማራ ሲሆን በ2010 በኢትዮጵያ ትልቁ የሰሊጥ ዘር ላኪ ለመሆን በቅቷል። በመቀጠልም ካምፓኒው ጥረቱንና የሰራተኞችን ቁጥር በማሻሻል በሀገራችን በብዙ የስራ ዘርፎች ተሰማርቶ ቅርንጫፎቹ በማሳደግ በመስራት ላይ ይገኛል። ከዚህም በተጨማሪ በላይነ ክንዴ አስመጪና ላኪ ድርጅት ኦርጋኒክ አረቢያ ቡናን ለዓለም አቀፍ ገበያ ይልካል። ከድርጅቶቹ መካከልም ዋናዎቹ በላይነህ ክንዴ ኮርፖሬት፣ ቢኬ አጠቃላይ ተቋራጭ ማኑፋክቸሪንግ ትራንስፖርት፣ ሪል ስቴትስ ዋናዎቹ ናቸው። ኩባንያው ለብዙ አመታት በዘላቂነት እየገዘገዘ ሲሆን ዛሬም ድርጅቱ ከፍተኛ ገቢን በማስገኘት በአንደኛ ደረጃ ላይ ተቀምጧል። በተጨማሪም ኢትዮጵያዊ ቢሊዮነርና የኢትዮጵያ ባለጸጋ የሆኑት አቶ በላይ ነክንዴ በቢዝነስ ስራ የተሰማሩ ሲሆን ከሆቴል አስመጪ፣ ላኪ፣ ትራንስፖርት ኪራይ ማኑፋክቸሪንግ፣ ግብርናና በመሳሰሉ የዝራ ዘርፎች የተሰማሩት ባለሀብቱ ቅርብ ጊዜም ፈጣን የኤሌክትሪክ መኪና ቻርጀሮችን ለገበያ አቅርበዋል። በላይነህ ክንዴ ግሩፕ ካለፈው አመት ጀምሮ በኤሌክትሪክ ኃይል የሚንቀሳቀሱ ሚኒባሶችን ዘመናዊና የከተማ አውቶቡሶችን በመገጣጠም ለገበያ እያቀረበ እንደሚገኝም መረጃዎች ያመለክታሉ። ውድ የቻላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ስለነዚህ የ25 አምስት ሀብታም ኢትዮጵያውያን ግለሰቦች ና ስኬታማው ካምፓኒያቸው በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።